እያንዳንዱ ሰው ሲመጣ ነጭ ልብስ ለብሶ እንዲመጣ እንዲመለስ ስለምፈልግ ነው። እንደ ምክክር ማለት ነው። ከቤተ ክርስቲያን ሰዎች ይወጣሉ። በግድ ምን አትለው ማለት መብት አለው። አንድ ሰውዬ ከወጡ በኋላ ግን ይሄ የጥላቻ ንግግሮች ፀያፍ ነገሮች ለምሳሌ ድርሳናቱ ላይ ገድላቱ ላይ ምናምን እያነሱ እንደገና መዘባበቱ ምናምን ምን ያመጣው እንደው፣ መምህር ይሄንን እንዴት ታየዋለህ? እግዚአብሔር የሁላችንን መጨረሻ ያሳምረው። የወጡት እንደዚህ ስለሆኑ ነው ምናምን ብሎ ደፍሮ ለመናገር የእኛንን መጨረሻ አናውቀውም ግን እኔ በግል ልል የምችለው ምንድነው ለመመናን እኔ የሌላውን ነው ክዬ መናገር አልችልም። በእኔ ግን ከቤተክርስቲያኗ በተቃራኒ የሆነ ነገር የተናገርኩ እለት እዚህ በፊት ያስተማርኩትን የጻፍኩትን በሙሉ ሳስበው ወደ የሚያቃጥሉበት ወይ ወደ ሆነ ቦታ ቢጥሉት እኛ ከቤተክርስቲያን ጋር ስንሆን ብቻ ነው መሰማት ያለብን። ግን ከቤተክርስቲያን ተቃራኒ የሆነ ነገር የተናገርን እለት ማቆም አለበት እኛን መስማት ማለት ይህንን ማስጠንቀቅ ይችላሉ። ራሴ ላይ መፍረድ ታለኝ ጴጥሮስ አልክድህም ብሎ እንደመጣበት አይ በኋላ አልክድህም ብሎ መጨረሻ በገሊላ ባህር ሲያገኘው ትወደኛለህ ሲለው ወድሃለሁ ማለት ፈራ። አልክድህም እንትን ወድሃለሁ ማለት ፈራ። ና እንደምወደህ አንተ ታውቃለህ። እኛ ላይ እንጂ ቤተክርስቲያን ላይ ከኖረው አያውቅም። እቺ ንጽህት የሆነችን ቤተክርስቲያን በተቃራኒ ቆመን ስንናገር እኔ ስናገር ከሰማችሁ ሁለተኛ እንዳትሰሙ ከዚህ በፊት የተናገርኩትንም እንዳትሰሙ፣ ይህንን ማለት ይችላል። ሁለተኛው ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በደንብ አውቃት የምትለቅህ ነች ብያለሁ። በደንብ ካወቅካት አትለቅህ። ቤተክርስቲያንን አየኋት፣ አወቅኳት፣ ወደድኳት። ቅዱስ ያሬድ ሌ ሳንሳ ቤተክርስቲያንን አውቃት አቶ የምትለቀ ቤተክርስቲያን። ሰላም ሰላም፣ ጤና ስተሊን ወደ ቤተ ተዋህዶ የዩቱብ ቻናል ተከታታዮች እንደምንዋላቸው እንደምላይሳ ድረሳችሁ፣ እግዚአብሔር ይመስገን። ይህ እንደተለመደው ቤተ ተዋህዶ የዩቱብ ቻናል ተከታታይ ትምህርቶች ለእናንተ በየጊዜው በየዕለቱ በየቀኑ ለእናንተ ያቀርባል። እንግዲህ በዚህ ቤተ ተዋህዶ የዩቱብ ቻናል ለዛሬም ለእናንተ የሚጠቅማል ይበጃል ያልኩትን ትምህርት ይዤላችሁ መጥቻለሁ። በዛሬው ትምህርታችን መምህር ሔኖክ ኃይሌ ለትዝታውል ለጠየቃቸው ጥያቄዎች በየዕለቱ ደግሞ ለሚያነሳቸው አስቸጋሪ የሚመስሉ ለክርስቲያን አእምሮ መጥፎ ሊሆን ይችላል ተብለው ለሚታሰቡ ነገሮች ሁሉ መምህራችን መምህር ሔኖክ ኃይሌ ለትዝታው ሳሙኤል እያለቀሰለት ቢሆን መልስ ይዞለት መጥተዋል። የተወደዳቸው እግዚአብሔር ቤተሰቦች ይህንን የዩቱብ ቻናል ሰብስክራይብ ላይ ሼር እያደርጋችሁ እንድትከታተሉ በእግዚአብሔር ስም ጠይቃለሁ። በቀጥታ ወደ ትምህርቱ እናመራለን። እያንዳንዱ ሰው ሲመጣ ነጭ ልብስ ለብሶ እንዲመጣ እንፈልጋለን የእኛ የኛ አለመስል አላቸው። ስለዚህ ከዚች ቤተክርስቲያን ብንዋስ ሳይሻል አይቀርም ብለው ነው እና ክብራቸው ነች ቤተክርስቲያን ማለት ነው። ስለዚህ እድሉን ሲያገኙ መድረኩን ሲያገኙ እኛን ለመምሰል ነው የሚሞክሩት። ሰው ደግሞ ለመምሰል የሚሞክረው የሚያደንቀውን ሰው አደለ ቢሳቀ። ስለዚህ ሙሉ በሙሉ እኛን እንዲሆኑ ሙሉ በሙሉ አምነው ተጠምቀው ወደ እናታቸው ወደ ቤተክርስቲያን እንዲመለሱ እንመኝላቸዋለን። አስበው መርካቶ ሄደው ጸናጽል የት ነው የሚሸጠው ብለው ገዝተው፣ ከበሮ የት ነው ያለው ብለው ገዝተው እኮ ነው እንትን ነው ይሄ ሁሉ እኮ ውጣ ውረዳለሁ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግርማው የሚያስፈራ የለም። በሚጠሏት አይምሮ ውስጥ እንኳን ያላት ምስል በጣም ትልቅ ነው። ኦርቶዶክስ፣ ኦርቶዶክስ፣ ኦርቶዶክስ፣ ኦርቶዶክስ፣ ኦርቶዶክስ፣ ኦርቶዶክስ፣ ኦርቶዶክስ፣ ኦርቶዶክስ፣ ኦርቶዶክስ። ሞኝን አንዴ ስደቡት ቀኑን ሙሉ እንዲህ አለኝ ሲል ይውላል ይባላል ምታስፈራ ዓላማ ይዞ እንደተሰለፈ ሰራዊት ምታስፈራ ይቺ ማናት ነው? እሺ እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ለመምህራችን ለመምህር ሔኖክ ኃይሌ እግዚአብሔር አምላክ ቃል ታሰማልን። በዚህ ደግሞ በቀጣይ ደግሞ የምንመለከተው ስለ ታቦት ትዝታው አንስቶ ታቦት እንጨት ነው ጣውላ ነው ይላል። እንዲሁም ደግሞ ስለ ታቦት አዲስ ሚስጥር ልንገራችሁ ይላል ነገር ግን ስለ ታቦት አንዳች ሚስጥር እንደሌለ ታቦት ፈጽሞ ሚስጥር እንዳልሆነ በመጽሐፍ ቅዱስም የተጻፈ መሆኑንና ሚስጥር እንደሌለው መምራችን መምህር ሔኖክ ኃይሌ በፍጹም በልዩም ሁኔታ ያስተምሩናል፣ ያስረዱናል ማለት ነው። እናንተ ብቻ ይህንም ቤተ ተዋሕዶ ዩቱብ ቻናል ሰብስክራይብ፣ ሼር እያደረጋችሁ አብረን እንቆይ። እየተባለ ይወጣል። በቃ ይኸው ጨርቁ ያው የተለመደው እሱ ይደረጋል ይባላል። ሆ ውስጡ ምንድን ነው ያለው? አንዳንድ ሰዎች ታቦት ላይ ገልጠን አይተነዋል እንደዚህ ነው ምናምን እያሉ ቪዲዮ የሚሰሩ ሰዎች አሉ። ትልቅ ምስጢር ያወጡ ይመስል ማለት ነው። ፍትሐ ነገሥት ላይ እኮ ታቦት እንዲቀረጽ እንዲጻፍበት ይላል። ያንን ፕሮሲጀር እየተከተለ ነው ቀራጩ የሚቀርዘ ይህን ምስጢር አወጣው ትላለ ፀሐይ በምስራቅ ነው የምትወጣው፣ ምስጢር ላውጣ ይባላል። ድሮ ቤት በኩል ትወጣ ያለ ነገር ነው እና ይሄ አንዳንዴ የሆነ ገመና ያወጡ ይመስላል። ታቦት ከእንጨት ይቀረጽ ይላል መጽሐፋችን። እንጨት ነው ታቦት ብሎ ምስጢር ታ ድሮ ብረት ነው አለ፣ ከእንጨት ነው የተሰራው። እንጨትነት ማቴሪያሉ አይደለም ታቦትን ታቦት የሚያሰ። ከዛስ በታቦቱ ላይ አልፋና ኦሜጋ የሚለው የማንስብ የኢየሱስ ክርስቶስ ከዛ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ ለዚህ ነው በታቦት ፊት ምንሰር ታቦት ሲወጣ ስገዱ። ዝም ብላችሁ እንትናት አንዳንዱ ፎቶ ያነሳል፣ ፎቶ ይነሳል። እናሳ አይደለም፣ ታቦት ነው። በግንባር ተደፍተ ስገድ። በግንባር ተደፍተ እንሰግዳለን። ጉልበት ሁሉ ለኢየሱስ ክርስቶስ ምን ይበል ስለሚል እንሰግዳለን። የክርስቶስ ደም የፈሰሰበት ስለሆነ እንሰግዳለን። ታቦቱ ግን ታቦት የሚሆነው ሲቀረጽ፣ አልፋ እና ኦሜጋ ሲጻፍበት፣ የቅዱሳን ስም ሲጻፍበት አይደለም። ታቦቱ ታቦት የሚሆነው ኤጲስቆጶሱ ጸሎት ላይለ ታቦት የሚባል መጽሐፍ አምጥቶ በታቦት ላይ የሚጸለይ ጸሎት ይጸልይበታል። ጳጳሱ ከዛ ሜሮን ይቀበዋል። ከዛ በመንበር ተሰይሞ ይቀደስበታል። ያኔ ታቦተ እግዚአብሔር ይባላል። የእግዚአብሔር መንፈስ ያደረበት ታቦት ይሆናል። ታቦት እንለዋለን ማደሪያው ስለሆነ፣ መሰዊያ እንለዋለን ስጋ ወደሙ ስለሚፈተትበት፣ ጽላት እንለዋለን ስሙ ስለተጻፈበት። ከዛ በታቦቱ ላይ ይደረጋል። አንድ ታቦት ሲሰረቅ ክህነት የሌለው ሰው መጥቶ ሲነካው እግዚአብሔር መንፈሱን ከታቦቱ ላይ ምን ይላል? ያነሳል። የመጀመሪያ የተሰራውን ተራ እንጨት ነው ይዞ የሚሮጠው ሰው እንጂ ከዚያ ሰውዬ ታቦቱን ሸጠውም ምን አደረገውም ለወጠው። መጨረሻ ላይ ያ ታቦት ድጋሚ ተይዞ ወደ ቤተ ክርስቲያን ሲገባ ቀጥታ መጥቶ አገልግሎት አይሰጥበትም። ኤጲስቆጶሱ ጳጳሱ መጥተው ጸሎት ላይ ለታቦት የምትለዋን ጸሎት ድጋሚ ምን ይላሉ? ይጸለያሉ። እግዚአብሔር አስቀድሞ የነበረውን መንፈስ ወደ ታቦቱ ምን ይላል? ከዛ ውጭ ግን የሆነ ነገር ሲከሰት ሰው እጁ ደርቆ እንዲቀር የሚጠብቁ ሰዎች በጣም ተሳስታቸ ማለት እግዚአብሔር እዛው የሆነ መብረቅ እያወረን አንዳንድ ሰው እንደዚህ የሚጠብቁ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚል ጣዖት አለ? በፍጹም እንዴት ይሆናል? ጣዖትም በጣም ድንቅ ጣዖት፣ ለክርስቶስ ስገዱ የሚል ጣዖት። ከሁሉ በላይ ግን የኢትዮጵያ ቤተክርስቲያን ኢየሱስ የሚለውን ስም ታቦት ላይ ጽፈዋለች። እኛ ግን አልፋና ኦሜጋ ብላ። መጀመሪያውና መጨረሻው እኔ ነኝ ብሏል ክርስቶስ። ሁሉም ታቦት አልፋና ኦሜጋ ነው ያለበት፣ አልፋና ኦሜጋ የተጻፈበት። አይ በወረቀን ላይ የተጽፈው እና አልፋና ኦሜጋ እሱ ታቦት ነው ሊለኝ ይችላል አንዱ። አይደለም፣ ሜሮንም ይቀባል፣ ስጋው ደግሞ ይፈተትበታል። በስሙ ለእግዚአብሔር ታቦቱ፣ ለሚካኤል መታሰቢያነቱ ለቅዱሳን ለመላእክት ለጻድቃን ሊሆን ይችላል። ታቦቱ ግን የእግዚአብሔር ታቦት ነው። ታቦተ ምስዋ ነው። የክርስቶስ ስጋና ደም ይፈተትበት ነው። በታቦት ፊት ስንሰግድ ኢየሱስ ክርስቶስ ለሚለው ስም ነው የምንሰግደው። ለምን? ታቦቱ ራሱ ያዛል። ላዩ ላይ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ ይላል። እመቤታችንም ስሙን ቅዱስ ነው ብላ አስጠንቅቃናለች። ስለዚህ እንደዛ ነው። እሽ፣ ለመምህራችን ለመምህር ሔኖክ ኃይሌ እግዚአብሔር አምላክ ቃል ቤት ያሰማልን። እንግዲህ የተወደዳቸው እግዚአብሔር ቤተሰቦች፣ ታቦት ሚስጥር አይደለም። ምክንያቱም በመጽሐፍ ቅዱስ ላይ በዚህ መልክ በዚህ አድርገህ ቅረጽ ብሎ ለሙሴ እግዚአብሔር ትእዛዝ የሰጠው ነው እንጂ ሚስጥር ወይም ደግሞ ልዩ ነገር አይደለም። እኛም ከመጽሐፍ ቅዱስ ገልጸን የብሉይ ኪዳን ላይ የተጻፈልን ነው። የታቦት አቀራረጽ በምን መልክ መቀረጽ፣ እንዴት መሆን፣ ቁመቱ፣ ርዝመቱ ምን መሆን አለበት የሚለውን ነገር ሁሉ እግዚአብሔር አምላክ ያዘዘው ነው ማለት ነው። ስለዚህ ታቦት ሚስጥር አይደለም፣ ግልጽ ነገር ነው። በነገራችን ላይ የእግዚአብሔር ስም የተጻፈበት የክርስቶስ ስጋውና ደግሞ የሚፈተትበት ነው ታቦት። እንግዲህ ተተቸው የእግዚአብሔር ቤተሰቦች ታቦት ላይ የእግዚአብሔር ስም ተጽፎ አለ። ነገር ግን በጣዖት ላይ በየትኛው ጣዖት ላይ ነው የእግዚአብሔር ስም ተጽፎበት ያለው? አልፋ ኦሜጋ ተብሎ የተጻፈበት ታቦት ነው። በጣዖት ላይ በየትኛው ተጽፎበታል የሚለውን ሁሉ ይሄ እንድታስተውሉ ጭምር ነው ለእናንተ ማቅረብ የፈለግኩት። የተወደዳቸው እግዚአብሔር ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንግዲህ በቀጣይ ደግሞ የምንመለከታቸው በፕሮቴስታንቱ ዓለም በሚዲያው ይሁን በተለያዩ ዘርፍ ለረጅም ዓመታት ሲሰሩ የነበሩ ናቸው። ትዝታው ደግሞ በቅርቡ የተቀላቀላቸው መሆኑን ነው የሚናገሩት። ፈጽሞ እንዲያውም እንደማያውቁት ሁላ ነው የሚናገሩት። እንግዲህ እኒህ ሰውዬ ታዋቂ ሰው ናቸው፣ የሚዲያ ባለሙያ ናቸው። ኦርቶዶክስን መሳደባቸው መሳደቡ ትዝታው አላግባብ መሆኑ ትዝታውን ሁላ ይገጽጹታል። እስቲ አብረን እንደሆነ በጋራ እንከታተል። ትዝታው ሳሙኤል ስሙ ልጥቀሰውና ተከሰሰ ኦርቶዶክስ ቤተ ክርስቲያንን በመስደብ ነገራችን ላይ አላቀውም። እስኪ እስከ ቀደም ድረስ እና የኦርቶዶክስ እንትን ነበር ዘማሪ ነበረ፣ ተቀይሮ ፓስተር ሆኗል። እና ክሱም ደግሞ ቤተ ቤተክርስቲያኗን ሰድቧታል ነው። በሌላ አንግል ደግሞ ወንጌል አይታሰርም የሚል እንትኖች ነበሩ። ዘ ሪቨርስም ደግሞ እንደዛው ይኖራል ማለት ነው። ኢኮሜኒካል ነው የእኛ ክርስትና ብልታሰብ አየ የሰዓት ነው፣ እዛ ጋ ነው። ኢኩሜኒካል ትንሽ አስራ ኢኩሜኒካል ምንድነው እሱ? እኔ ቃል ኪዳን የሚያምንበት የኦርቶዶክስ በቃ ዶክትሪን አለው። እኔ ዮናስ ጎርፌ የማምንበት የፕሮቴስታንት ወይም ሉትራዊ እምነት አለኝ ልነግር ይችላል ምንም አንተ ልትነግረኝ ትችላለህ። ከዛ ደግሞ ሁለታችን የምናነብና ማንበብ የምንወድ ከሆነ ደግሞ እንደው አንዳንድ ቀን ገለጥ ገለጥ አድርገን እስኪ ጉዳይ እንዴት ነው እንላለን። ከዛ አልፎ ግን እኔ አንተን ፀያፍ ንግግሮች ይሄ ያባባል አይደለም። እኔ ክስ ቻርጁን ሳነበው ለማንበብ እንኳን ይከብዳል። ክስ ቻርጁ ራሱ ይቀፋል ስታነባው። ራሱ ያንን አይነት ነገር ግን ኢኮኖሚካል አይደለም። ለዛኛው ቤት ክቡር የሆነን ነገር ባትቀበለው እንኳን ስለዛኛው ነገር ስታወራው እንኳን በክብር ልታወራው ትችላለህ እኮ እኔ እኛ ቤት እኔ ብዙ ትርፍ ቦታ ብያለሁ እኔ እናቴ በጣም ሀይለኛ ሰው ነች ግን በጣም ፕሪሽ ደግሞ ማድረግላትና ያሳደገችንም ኳሊቲ ነገሮች ደግሞ አሉ። እኛ ቤት ሮብና ዓርብ ስጋ የሚባል ነገር አይገባም ጎረቤት ሸጡ ሁዳዴ አልባ ጋር ምንም ፋሲካ ሌሊት ልክ እንደ ጾመ እንደ ኦርቶዶክስ ተነስተን ነው አብረን እንገድፈው፣ እነሱ ሲመጡ ከቤተ ክርስቲያን። ምክንያቱም ጎረቤት አለ፣ ሶሳይቲ አለ፣ ፕሮቴስታንት ሆናችሁ አድርጋ ነው፣ በዚህ ነው የምንለየው። ከዛ አልፈህ የገዳም አባቶች ሆሞሴክሽዋል ናችሁ። የታወቱን ሁን ኢቭን ለማንበብ እንኳን የሚከብድህ ነገር ያንን አፕሪሺየት ማድረግ ማለት ኤኮሚኒካ ምን እንደሆነ አልገባህ። አይ ሹድ ሪስፔክት ማመን እኮ ማለት እኮ አይደለም እኮ ሪስፔክት ማድረግ እና ያ አይ ቲንክ ይሄ ጀኔሬሽን በተለይ በዚህ በፕሮቴስታንት እና በፔንቴኮስታል ቲቺንግ ውስጥ በጣም አገንግኖ የሄደው ያን ሪስፔክት ማድረግ ያቀርባል። አሁን ያንስል ደግሞ አሁን የሚያዳምጡ ይሮቹ ደግሞ እነሱስ ይለኝ ነው። እነሱም እንደዛው በዛኛው ሳይሪም ያለውም ቢሆን እንደዚሁ አክብሮት ማድረግ አለበት። ኢኩሜኒካል ሰላም ሊወርድ የሚችለው በአክብሮት ስንነጋገር ነው። ጸያፍ ተደራቢ ቃላቶችን ስንተው ነው። ትዝታው ሳሙኤል እመለሳለሁ። እናንተ ግን ነይ ነይ እምዬ ማርያም እያላችሁ ኮሜንት ላይ ጻፉልኝ። ስለሱ ከማውራቴ በፊት ግን ጴንጤዎች ከቤተክርስቲያን ያልወሰዱት የቤተክርስቲያን የሆነ ነገር ያልነኩት ነገር የለም። ተመልከቱ፣ ቅዳሴ ብለው ጸበል መርጨት ጀምረዋል፣ ጠዋፍ ማብራት ጀምረዋል። የቤተ ክርስቲያን ንዋየተ ቅድሳትንማ ተዉት፣ መቀለጃን ያደጉት ስለ መዝሙር አይወራ። እኛ ራሱ ሳንሰማው ነው እነሱ ገልብጠው የሚዘምሩት። ከዛ መጥተው ለእኛ ስለ ክርስቶስ ሊሰብኩን ማለት ነው። እኔ እኮ ግርም የሚለኝ ኢትዮጵያ ውስጥ ያላችሁ ጴንጤዎች አምልኮ የሚመስላችሁ ኦርቶዶክስን ማብሸቅ ነው፣ ቤተ ክርስቲያንን መስደብ ነው አምልኮ የሚመስላችሁ። እና አሁን ደግሞ ነይ ነይ የምዬ ማርያም የሚለውን ዝማሬ ትዝታው ሳሙኤል የራሱ ጉሮሮ ሲደርቅበት፣ አእምሮ ሲደርቅበት የቤተክርስቲያን የሆኑ ዝማሬዎችን እየገለበጠ መዘመር ጀምሯል ጭራሽ ኮንሰርት አዘጋጅቶ ነጠላ ለብሳችሁ ነው አለ ምን ቀራችሁ ታዲያ በጣም የሚገርማችሁ ነገር ኢትዮጵያ ውስጥ በጣም ታዋቂ የሚባሉ ፓስተሮች ቤተክርስቲያንን የሚሰድቡ ቅዱሳንን የሚያንቋሽሹ ሰዎች ናቸው እንደነ ዩጩፋ እንደነ ፓስተር ዮናታን አይነት እንደነ ትዝታው አይነት ሰዎች ናቸው ብዙ ሰዎች የሚከተሏቸው ምክንያቱም ቅድም ምን አልኩኝ አምልኮ የሚመስላቸው ኦርቶዶክስን ማብሸቅ ቤተክርስቲያንን መስደብ ቅዱሳንን መስደብ የሚመስላቸው በጣም ማጆሪቲ ጴንጤዎች ስለሆኑ ማለት ነው። እኛ እንደዚህ ነን፣ እያንዳንዱ ነገራችንን ወስዳችሁ ለአምልኮ ትጠቀማላችሁ። ግን እኛ ኢየሱስን አናቅም፣ አልበራልንም አይደል? ስለ ትዝታው ሳሙኤል አይደለም፣ ጴንጤው አይደለም፣ ኦርቶዶክሱ ሙስሊሞች እንኳን ቢጠየቁ ተሳዳቢ እንደሆነ ነው የሚናገሩት። ግን ለእናንተ ከሱ የሚበልጥ ፓስተር የለም። ትዜ አሪፍ ነው። በደንብ ሸቅ ለሄድ አሜሪካ ያዋጣህ አልመሰለኝም። ስራ አልተመቻቸለ ዩትዩብ አልሄድ አለመሰለኝ። አንድ የሁለት የሶስት ዓመት ባጀት ዘግተት ትሄዳለ። ግን ይሄ ህዝብ በጣም ነው ማዝነው። ነው ተመለሱ ወደ አእምሯችሁ። በዚህ አጋጣሚ ጴንጤ ለመሆን እንዲህ ያላችሁ ኦርቶዶክሳውያን ቤተክርስቲያን ውስጥ ካላችሁ መልካም ወጣት ለመሄድ እሬምቧ የምትሉ ካላችሁ አሁን የጠቀስኳቸው ነገሮች በሙሉ ከቤተ ክርስቲያን የተወሰዱ ናቸው። ግን አንተ ወደዚህ ነው ይሏል። ምን ሊሰጡ? ከዚህ የወሰዱትን እዛ አስቀምጠው ኪስ ሊበዘብዙ ማለት ነው። አለቀ። ሌላ ምን እንላለን? አይዟችሁ ነው የምንለው ብራዘር። እሺ እንግዲህ የተወደዳቸው እግዚአብሔር ቤተሰቦች እንደተመለከታችሁት ነው፣ እኒህ ሚዲያ ላይ የምትመለከቷቸው ድሪል ፀጉር ያላቸው ሽማግሌ ትልቃት ሰው ማለት ነው። ለብዙ ዓመታት በሚዲያ ላይ የሰሩ፣ ለብዙ ዓመታት ደግሞ የፕሮቴስታንት እምነት ተከታይ የነበሩ ናቸው። ነገር ግን ትዝታው ትናንትና ትናንትና የዚህን ታህል በፕሮቴስታንቶች እንኳን እውቅና ሳያገኝ ነው ማለት ነው ኦርቶዶክስን እየሰደባት ያለውና በዛ ላይ ደግሞ እምነቱን ፕሮቴስታንትን እንደማይወክል ስድቡ ሁላ ማክበር እንዳለበት ኦርቶዶክስን ማክበር እንዳለበት ስለ ኦርቶዶክስ ሲባል እንኳን ኦርቶዶክስ በእርግጥ ኢየሱስ የሚለውን ስም እንኳን ከነ መጽሐፍ ቅዱስ ከነክብሩ ለዚህ ዘመን ለፕሮቴስታንቱን ቢሆን የሰጠችው የኦርቶዶክስ ቤተክርስቲያኖች፣ በዚህን ታህል ማክበር ሲገባው የዚህን ታህል መሳለቅ መሳደቡ አላገባብ መሆኑ ነው ሰው የተናገሩት ማለት ነው። ለእሳቸውም እግዚአብሔር አምላክ ረጅም እድሜ ከጤና ጋር ይስጥልን። ይህንን የምንለው ለምንድነው ካላችሁ ስላከበሩ ተዋህዶን ስላከበሩ እንዲያውም በጎረቤታቸው በቤተሰቦቻቸውም ተዋህዶን ኦርቶዶክስን እንዴት አድርጎ ሲያከብሩ እንደነበረ ነው ሲናገሩ የቆዩት በመቀጠል ደግሞ እንግዲህ ወንድማችን የተናገረው ነገር ምንድን ነው? መናፍቃን የራሳቸው ነገር እንደሌላቸው ሁልጊዜ ኦርቶዶክስ ላይ እንደተለጠፉ ነው ወንድማችን ሲያስረዳ የቆየው የተደዳቸው እግዚአብሔር ቤተሰቦች። እንግዲህ ይህ ቤተ ተዋህዶ የዩቱብ ቻናል ነው። ቤተ ተዋህዶ የዩቱብ ቻናል ሰብስክራይብ ላይክ ሼር እያደረጋችሁ በየጊዜው እንዲህ ያለ ትምህርቶች እንድንማማር በእግዚአብሔር ስም ጠይቃችኋሉ። የተዱዳቸው እግዚአብሔር ቤተሰቦች፣ ለዛሬው ስለነበረን ሰዓትና ጊዜ ሁሉ እግዚአብሔር ስሙ የተመሰገንንልን። መልካም ጊዜ ይቆየን